አርቲስት ኢትዮጵያ በቀለች በግፍ ታፍና ተወስዳ ከታሰረች አስራ ሁለት ቀናት አለፋት። ፍርድ ቤት በ48 ሰዓታት ውስጥ መቅረብ ህጋዊ መብቷ እንደሆነ እየታወቀ ከ288 ሰዓታት በላይ በፍርድ ቤት በሩም ሳታልፍ በግፍ በማረሚያ ተቋም ትገኛለች። አርቲስቷን አስሯል ተብሎ በአርቲስት ዮሐንስ በቀለ ተወክቸው ከፍተኛ ተቃውሞ አስተናገደው የክልሉ ሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ጢሞቴዎስ ከተናገራቸው ንግግሮች እና ከአርቲስት ኢትዮጵያ በቀለች ከተናገረችው ንግግር የትኛው ነው ወንጀል? እሱን እንዳሰሳለን። አብራችሁን ቆዩ።

የክልሉ ሰላምና ጸጥታ ቢሮ ኃላፊ ክቡር አቶ አለማየሁ ጢሞቴዎስ ላመንኩበት ነገር ምን አይነት አቋም አለ መሰላችሁ? ሰው በኮቪድም ይሞታል፣ በተለያየ ነገር ይሞታል። ገለን ወደኋላ አንመለስም፣ እንድታውቁት ነው መነግራችሁ። ማለት ምን ማለት ነው? ከአንድ የክልል ተቋምን ከሚመራ አመራርስ የሚጠበቅ ነውን? አንድ አመራር ህዝብን በስራ ሳምኖ እንጂ ገላለው ብሎ አስፈራርቶ መምራት ወንጀል አይደለምን? እርሶ ስፈቅዶ የሾሙት ማህበረሰብ ላይ አቋም ይሄ ነው ማለት፣ ማንም አይቃወመኝ፣ ክልሉ ይኔ ብቻ ነው ማለት ወት ነውን? ክቡር አቶ አለማየሁ ይሄ ንግግር ከአመራር የማይጠበቅ ወንጀልም ጭምር ስለሆነ ሰው በተናገረው ነገር የሚጠየቅና የሚታሰር ከሆነ እርሶ

ሾበረ ተጨምረ እንዴታ ደርኒ እጥስ የተከበረው የክልሉ ጸጥታ ቢሮ ኃላፊ፣ እንዴት በመንግስት በጀት 10 እና 11 ሰው ፌስቡክ ላይ ይቃወሙኛል ብለው ሰው እኔ ላይ የሚንጫጩትን ሰዎች እንዳይቀበል እናንተ ስለኔ አውሩ ሲሉ ህገ ወጥ በሆነ መልኩ የመንግስትን ፋይናንስ እንዴት ተጠቀሙ? ክቡር አቶ ዓለማየሁ ይህ በህግ የሚያስጠይቅ አይደለምን? የመንግስትን ህሳብት ማባከን አይደለምን? መልሱን ለእርሶ ልተውና እኔ አልሰርቅም ሲሉ የተናገሩበትን ቪዲዮ ለአድማጮቻችን እናስደምጥ።

መንግስት ከፈቀደልኝ ጥቅም ውጭ እናገኝ ክቡር አቶ አለማየሁ ጢሞቴዎስ ሌባ ከሆንኳ ታስቀምጡ ይላሉት ነገር ጥያቄ እናንሳሉት በአጭር ጊዜ ውስጥ ቢጠሯቸው ከማይሰሙ ሚሊዮነሮች አንዱ ሆነዋል ተብለው አርቲስቱም አክቲቪስቱም ስሞትን ያነሳል። ምንጩ ወር ጠብቀው የሚያገኙት የመንግስት ደሞዝ ነውን? ወይንስ የክልሉን መንግስት በተመለከተ ለጠቅላይ ሚኒስትር ዶክተር አብይ አህመድ በተላከ ሰነድ ላይ እርሶ ከኢትዮጵያ አልፎ በተለያዩ ሀገራት መኖሪያ ቤት እንዳሎት በሰነዱ ላይ ተጽፏል። ለዚህ የሚያቀርቡት ምክንያት ምንድን ነው? ይልቁንስ የብልጽግና ፓርቲ አንደኛ መደበኛ ጉባኤ ላይ በሌብነት ይጠረጠራል ስላሉትና ከማዕከላዊ ኮሚቴነት ውጭ ስላደረጉት የፓርቲ የኢትዮ አባል አምባሳደር ዶክተር ማርቆስ ሪቄ ስለ እርሱ የተናገሩትን እናስደምጡ። አለማየሁ ጥሞቶስ መድረኩ ከሚፈልገው ብልጽግና ከሚፈልገው እና ከሚጠበቀው ወደፊትም ከምንሄደው እና ልናሳካ ከሚፈልገው ስኬት አኳያ በተለይ በተለያየ መልኩ በክልሉ በሌብነት የሚጠረጠር በተለያየ መልኩ ደግሞ እንዲሁ በክልሉ በተለይ ክልሉን ህዝብ አንድ አድርጎ አሰባስቦ ከመምራት አኳያ በጣም ችግር ያለበት ስለሆነ በዚህ መድረክ በተለይ የማዕከላዊ ኮሚቴ ሆኖ ያገለግላል፣ ይደግፋል ብዬ ስለመላምን እቃወማለሁ። አመሰግናለሁ። ጥሩ አለማየሁ እጩ ሆኖ ቢቀርብ ምትሉ በጀሰቢው ክቡር አቶ አለማየሁ ጢሞቴዎስ የፓርቲው አባል ስለ እርስ ይህን ምስክርነት ይሰጣል፣ መልሶት ምንድን ነው? ይልቁኑ ለህዝብ ድምፅ ሆ በግፍ ለታሰረችው አርቲስት ኢትዮጵያ በቀለች የእስሯ ምክንያት ንግግሯ እንደሆነ መንግስቶት ገልጿል። ታዲያ እርሶስ እንገላለላሉት ንግግሮ የሚጠይቁት አካል ማን? የጊዜ እንጂ የሰው ጀግና አለመኖሩን ተረድተው በግፍ የታሰረችውን አርቲስት ኢትዮጵያ በቀለችን በአስቸኳይ እንዲፈቱን ጥሪ እናቀርባለን። በሲዳማ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ጢሞቴዎስ ዙሪያ ለክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የተላከን ሰነድ በቀጣይ ሰፋ ባለ ፕሮግራም ይዘን እንቀርባለን። ሲዳማ ኒውስ የህዝብ ድምጽ